ጽናት እና ኪራ ሊሞሸሩ የሙሸራ ዋዜማቸው ላይ ደርሰዋል። ጽናት እየም ቬሎ ተለክታ እንግዲህ ገዝታለች። ኪራም እንግዲህ ሱፉን እንግዲህ ለብሷል ማለት ነው። ሰላም ጤና ይስጥልኝ ውድና ተመልካቾቼ እንደምን አላችሁ ባላችሁበት ሰላማችሁ ብዝት ይበልልኝ። ለዚህ ለዚ ቻናል አዲስ የሆናችሁ ቻናሉን ሰብስክራይብና እና የደወል ምልክቱን በማጥቆር ቤተሰብ የሆኑ ማለት ነው። ዛሬ እንግዲህ በጽናት ድራማ በክፍል ስልሳ ሰባት እነሆ ይዘን መተናል ማለት ነው። የኪራ አባት እንግዲህ ኪራን በዚህ በሶስት ቀን ውስጥ አንተና ጽናት መጋባት አለባችሁ በማለት ትእዛዝ ነገር ያቀርብለታል። ኪራም እንግዲህ አባዬ እኔ በአንድ ቀንም ቢሆን ምንም ችግር የለብኝም በማለትም መልስ ሲመልስ ነበር። ነገር ግን የጽናት አባት አያውቁም፣ አልተነገራቸውም። ጽናት እኛ ቤት ሆና ትምህርት እንደምትማር እንጂ ስራ እንደምትሰራ አያውቁም አባቷ። በማለት እንግዲህ የጽናት አባት የኪራንና የጽናትን ፍቅር ወደ ትዳር ማምራታቸውንም እንግዲህ አያውቁምና ጽናትም እንዴት ብዬ ነው መናገር ያለብኝ? ኪራም እንግዲህ አሳስቦታል ማለት ነው። እናም እንግዲህ የኪራማ አባት ታዲያ የነገረ ኋላ ሲልም ነበር መልስ የመለሰለት። ታዲያ እናት ካታሳዝነ ክን እንግዲህ ልጄ ልጄ እንዳለች መሞት አለባት ማለት ነው በማለት ያዳልጣቸዋል። ምን ማለት ነው አባዬ? ምን እየተካሄደ ነው በዙሪያዬ? ምንድን ነው እኔ የማላውቀው ችግር? በማለት በጣም የሚያሳዝነው ኪራ ሁሉ ነገር ድብብቅ፣ ሽፍንፍን የተደረገበት ኪራዬ በሚያሳዝን ሁኔታ አባቱን ሲጠይቀው ነበረ። የኪራም አባት ብቻንትና ጽናት ነገራቶቹን አስተካክሉ፣ አፋጥሙ በማለትም ለጠየቀው ጥያቄ ታዲያ እናትህ የአንተን ያንተን ወግና ማድረግ ማየት እንደምትናፍቅና እንዴት እንደጓጓች አታውቅም። ለአንተ ምን እንደሆነች ልህ እኮ ብታቅምሩ እያሉ ነገሩን ቀየር አደረጉት ማለት ነው። ኪራ ግን እጅግ በጣም በሚሆነው ነገር ሁሉ ጥያቄ እየፈጠረበት ነው። እናም እንግዲህ ግን ይህ ነው ተብሎ የተገለጠለት ነገር ምንም የለም እንጂ የሆነ ችግር እንዳለ ግን ውስጡ ይነግረዋል ማለት ነው። ከዛም የኪራ አባት እንግዲህ ወደ ጽናት ጋር ያመራሉ። ጽናት ጋር እንግዲህ ቁጭ ብለው ሳሎን እያወሩም እየተነጋገሩም ነበረ። ጽናትም እንግዲህ እንዴት ሞት ጋሼ? በማለትም ስጠይቃቸው ነበረ። ምን እንዴት አለ ብለሽ ነው ህይወቴን ያው ባለቤታቸው በጠና ስለታመመች አስቱዬ በጣም ታማ ብኛለች ህይወቴ እየተሰቃየችብኝ ነው፣ በማለትም በጣም በሚያሳዝን ድምፅ እንግዲህ ሲያናግሯት ነበረ። ጽናትም እንግዲህ በጣም አዝናለች። እናም እኮ እኔ ሄጄ ልጠይቅን ብል እንግዲህ ሊሄድ አልቻልኩኝም፣ ስትልም እንግዲህ ወይ ሂጄ ልጠይቃት እንዴ በማለትም እንግዲህ ስትጠይቃቸው ነበረ። አይ አንቺማ እዝኩነሽ የምትቋጥርላት አገልግል ለራሱ እንዴት እንደምታመሰግንሽ በማለትም እንግዲህ ለጽናት እንግዲህ ሲነግሯት ነበር። እናም እንግዲህ ለኪራ የነገሩትን ነገር ወደ ጽናት መጣና፣ ጽናትን አንችና ኪራ ልጄን ቶሎ እንድታገቢው እፈልጋለሁ፣ አስቱዬ በጣም ና በጠና ታማብኛለች በማለትም የኪራ አባት እንግዲህ ለጽናት ይነግሯታል። ጽናት እንግዲህ እጅግ በጣም ተጨንቃለች። እኔ እኳ አባቴን ዋሽቸው ነው ያለውት፣ እና እንዴት አባቴ አድርጌ እኔ አባቴን ማስከፋት አልፈልግም፣ በማለትም እንግዲህ ስትናገርም ነበር። እኔ እኮ ኪራን ማገባው እርሶ ብለውኝ ሳይሆን እኔ ራሴ ወድጄ ፈቅጄ ነው የማገባው ስትልም ነበረ ጽናት። እናም እንግዲህ ጽናትዬ እንግዲህ የወይዘሮ አስቴርን መታምን በደንብ አርጋ ስለምታውቅ ብዙም ነገራቶቹን አልተጫነችም። ግን የአባቷ ነገር ለአባቷ እንዴት ብላ መናገር እንዳለባት በጣም ስታስብና ስትጨነቅ ነበረ። ይህንንም እንግዲህ በዙሪያ ላሉት እንግዲህ ለጓደኞቿም ስታማክርም ነበረ። እናም እንግዲህ በጣም እያሰበችና እየተጨነቀች የተጨነቀች ባለችበት ታይም እንግዲህ ኪቼን ቁማ ነበረ። እናም እንግዲህ ሰናየት ቀጭቋ እያለች እንግዲህ ወደ ጽናት ጋር ትመጣለች። ጽናት በጣም አስባ ተክዛ ነው ያየቻት፣ የተመለከተቻት ምን ሆነሽ ነው? ምን ተፈጠረ? በማለትም እንግዲህ ጥያቄ ስጠይቃት ነበረ። እኔና ኪራ እኮ በቃ ከሶስት ቀን በኋላ ልንጋባ ነው። በማለትም እንግዲህ ጽናትዬ፣ ለሰናይት ስታ በስርዓት ነበር፣ እንዴት በእንደዚያ አይነት ሁኔታ ልትነግሪኝ ይገባል። እና ታዲያ ምን ሆነሽ ነው? ፊትሽ ላይ ደስታ የሚባል ነገር የለውም ማለትም እንግዲህ ሰናየትም ስትናገር ነበረ። እናም እንግዲህ ጽናት የአባቷ ጉዳይ እያሳሰባት እንደሆነ ተናግራለች ማለት ነው። ነገር ግን ሰናየት እውነታውን ፍርጥ ወጥ አርገሽ መናገር ነው ያለብሽ በማለት እንግዲህ ስታበረታታትም ስታጃግናትም ነበር። መራዊት አልመጣችም እንዴ ስትላት፣ መራዊት ታማለች አልመጣችም ስትላትም ነበረ። እናም እንግዲህ ጽናትና ሰናይት እንግዲህ ተያይዘው ወደ መራዊት ጋር ሄደው ነበረ። አንድ ላይም ሲያወሩና ሲጨዋወቱ ነበረ። እናም እንግዲህ መራዊትም ኪራ መጥቶ ነበር እኛ ቤት የሰማሁት ነገር እውነት ነው ወይ በማለትም እንግዲህ እጅግ በጣም ተደሰተው እንግዲህ ሲጨዋወቱም ነበረ። አዎ በማለትም እንግዲህ ጽናትዬ የአባቴ ነገር እያለች እንግዲህ ስታወራም ነበረ። ሁሉም መከሯት፣ ሁሉም ገፋፏት፣ ወደ ቤትም ተመለሰች እና እንግዲህ ለአባቷ እንግዲህ ለኪራማ አባት በቃ እስከ ማታ ድረስ ሁኔታዎችን እንግዲህ አስረግጬ ቁርጡን አሳውቀውታለሁ በማለት ነበር የተለየችው። እናም እንግዲህ ጽናትዬ ቁጭ ብላ አልጋዋ ላይ እያስበች ነበረ፣ ስልኳን በእጇ ይዛ። በዛ መሀል ኪራ ይመጣል። እናም እንግዲህ ጽናት እና ኪራ እያወሩም ነበረ። ኪራን በጣም አስቧል፣ ተጨንቋል። እኔ ማይው ላባዬ ልደውል ስል ነው እየመጣክብኝ ስትልም እንግዲህ ጽናትዬ ስትነግሮ ነበር። ለኪራ እንደዛ ማካልሽ እንግዲህ መልካም እድል እያለም እንግዲህ መልካም ምኞትን ተመኝቶ እኔ በቃ ለብቻ ሽልተውሽ ደውዬ ላባትሽ በማለትም ኪራ ጥሏት ይወጣል ማለት ነው። ከክላስ ሳሎን ነው እንግዲህ ቁጭ ብድግ እያለ አምላኬ ሆይ እያለ ወደ ፈጣሪውም እየተማጸነ እንግዲህ ለጽናት ጸሎት ሲያደርግ ነበረ። ከዛም እንግዲህ ጽናትም ትንሽ ቆየት ብላ መጣችና እላው ላይ ጥምጥም ብላ ደስታዋን አበሰረችው። አባዬ እኮ እያወቀ ይህን ያህል ጊዜ ለምን ዝም አለኝ? የሚል ጥያቄ ነበር የጠየቀችው ለኪራ። ምን ማለት ነው ሲላት፣ እኔ እናንተ ያኔ አባዬ የመጣ ጊዜ እዛች ደረጃዋ ላይ ቁጭ ብለን ስንጨቃጨቅ ሰምቶን ነበረ ስትልም ነበረ። አድማጭ ተመልካቾቼ እንግዲህ እኛም እንደምናስታውሰው የጽናት አባት በመጡ ጊዜ እንግዲህ እኔ እኮ ሁሉንም ነገር አውቀዋለሁ እሷ በይፋ ትንገሬ ብዬ ነው እንጂ ብለውም እንግዲህ ሲ ናገሩ ነበር። ጽናት እስክትነግራቸው ድረስ ብቻ ነበረ የሚጠብቁት ማለት ነው። እናም እንግዲህ እንደሚያውቁ ሁሉን ነገር ነገሯት። ጽናት ትልቅ ነገር በትልቅ ነገር ተደሰተች ማለት ነው። ምክንያቱም አባቴ ተጽዕኖ ያደርግብኛል በማለትም እንግዲህ ስትፈራም ስታስበም ተመልክተናል ስለነበረ እንግዲህ ሁሉም ነገር መልካም ሆነ። እናም እንግዲህ የኪራም አባት እንግዲህ ጽናትዬ ግቢ እየጠረገች ግቢ እንዳጠርጊ ብለውም አስቆመዋታል። ሙሽራነሽም ተብላለች። ወደ ኪችንም ሄዳ እንግዲህ ክብሮም ኪችኑን ተቆጣጥሮታል። ክብሮም ኩሽና ገብቶ እንግዲህ ምግብ ቁርስ ሊሰራ ሲል ሽንኩርት እየከታተፈ ጽናት ትደርስና ኧረኔ ልስራ ስትለው በፍጹም የማይታሰብ ነገር ነው። ሽንኩርት ስትከትፊ እጅሽን ብታበላሽሽ፣ አንቺ እኮ ሙሽራነሽ በማለት እንግዲህ በውጩም ሆነ በኩሽናውም ሆነ እንክብካቤው በስተውባታል። ኪራን ምንም ነገር እንዳትሰራ፣ ጽናትን ምንም ነገር እንዳትሰሩ እየተባባሉ እንግዲህ ቤተሰብ እንግዲህ እንክብካቤ የተዘመድ እንክብካቤ እያደረገላቸው ይገኛል ማለት ነው። የኪራ አባት እንግዲህ ስራ ጀምረዋል። እናም እንግዲህ ሶፋውንም ሙሉ ቀያየሩ። ሰርግ እንግዲህ ማንማን መጠራት እንዳለበትም እንግዲህ ወረቀትም እየመዘጋገቡ ሲጠሩም ሲመዘግቡም ነበር። እናም እንግዲህ የጤፍ አይነትም በርበሬም፣ የቤት አስቤዛ የተባለ ነገር እንግዲህ ለሰርጉ የሚያስፈልገውን ነገር በሙሉ እንግዲህ እያረበረቡ የሚያስፈልገውን ነገር እንግዲህ እየደወሉ እየነገሩም እንግዲህ ተመልክተናል ማለት ነው። እናም እንግዲህ ጽናትና ኪራ እንዲሁም አባትየው ሳሎን ቁጭ ብለው እንግዲህ እጅጉን በጣም ደስ ተሰኝተው አንዳንድ ነገርም ሲያወሩም ሲነጋገሩም ነበረ። አሁን ተነሱና ሂዱ ሲሉም ነበር አባትየው። እናም እንግዲህ ገና ምን አይታችሁ የቤቱ እቃ ይቀየራል፣ ሶፋው ይቀየራል በማለትም እንግዲህ አባትየው እጅግ በጣም ደስ ተሰኝተው ደስታቸውን እያበሰሯቸው ይገኛል። አሁን በሉ ተነሱና ሄዱ ሲሉም ነበር። ወዴት ነው የምንሄደው አባዬ ሲልም ነበረ ኪራ። ሂዱና ቬሎዋን ትለጋ አንተም ሱፍ ህዝብህን ተለካ በማለት እንግዲህ ሲነግሯቸው ነበር። አባዬ የመርክን ነው ሲልም ነበር። እንደ አንተ እኳ ፍሬ ልጅ ነህ በማለትም እንግዲህ የኪራም አባት እንግዲህ ሲሉት ነበረ። ገና ምን አይታችሁ ብዙ ነገር ይቀያየራል ሲሉም ነበረ። ኪራም እንግዲህ እናቱንም አባቱንም እንደ ጽናት አፍቃሪም ስለሰጠኝ አምላክ የተመስኪን እያለ ፈጣሪም ሲያመሰግን ተመልክተናል ማለት ነው። በዛ መሀል እንግዲህ እነሱ ከሄዱ በኋላ ጋሽ ተሾመ ወይንም የኪራ አባት እንግዲህ አስቱይ እንግዲህ ደስታሽን አይቸው እያለም እንግዲህ አስቱን እንግዲህ በስስትም እየጠበቋት ነው። ከዛ በፊት ግን እንግዲህ ወይዘሮ አስተር ህመሟ ከእለት ከእለት እንግዲህ የጠና አባት መቷልና ና እጅጉን በጣም እያለቀሰች በስልክም ስታወራው ነበር። አታልቅሽ፣ አስዱዬ የምን ማልቀስ ነው የምን ሞት ነው ስለ ሞት ምታወሪው? እያሉም እንግዲህ በስልክ ሲያወራትም ነበር። እኔ መጣሁልሽ፣ መጣሁኝ እያሉ ተመልክተናቸዋል ማለት ነው። እናም እንግዲህ ሶፋውንም እንግዲህ መራዊትና ናሆም ቁመው ሌላ አጋዥም መቶ እንግዲህ ቤቱን ፏፍሽ እናርገው አስተካክለውም ጨርሰዋል ማለት ነው። እናም እንግዲህ ከጨረሱ በኋላ በሉ ሂዱ ላቸው ወደ ኪራና ወደ ፅናት እዩላቸው፣ እስኪ አገዛዟቸው ቬሎና ሱፍ ለመለካት ሂደዋል። በማለትም እንግዲህ የኪራ አባት ለመራዊትና ለናሆም ይነግራሉ ማለት ነው። እሺ በማለት እነሱም እንግዲህ ሶስት ነው ሰኒን ይዘው እንግዲህ ወደ ልብስ ቦታ ያመራሉ። እዛም እንግዲህ እጅግ በጣም ደስ በተሰኘ ሁኔታ መጨፈራው ሁሉ ሳይቀር ሚዜዎች እንግዲህ ልብሳቸውን ለብሰው እንግዲህ አሳየው ላላየው በማለት ሉና እንግዲህ የለለ ጭፈራም እንግዲህ ልብስ ቤት ውስጥ ተካሂዷል ማለት ነው። ከደስታቸው ብዛት የተነሳ ማለት ነው። ሁሉም እንግዲህ ጥንዱ ነው ሲጨፍሩ እንግዲህ ሰኒ በጣም ታሳዝን ነበረ። ሰኒም እንግዲህ መቼም ብልህና ብልሃተኛ ነችና እንግዲህ የወንድ ሱፍ ልብስ እንግዲህ ከፊት ለፊቱ አድርጋ እሷም ስትጨፍር ነበረ። እናም እንግዲህ በዛ ሁኔታ ተመልክተናታል ማለት ነው ሰናየትንም ወደ ቤቱም ተመልሰው እንግዲህ ጭፈራውን ቀጥለውበታል ማለት ነው። በዛም ባህል እንግዲህ የኪራ አባት መጥቶ እንግዲህ እንደማፈርም ብለው ነበረ። እናም እንግዲህ የኪራም አባት አይ እኔ መጨፈር አለብኝ ብሎ አብረውም እንግዲህ ሲጨፍሩ ነበረ። እናም እንግዲህ እሳይ ልጆቼ እንኳንም ቤቱን ደመቅ አደረጋችሁ በማለትም እንግዲህ በቃ እኔ አሁን ልሂድ እናንተ። ተጫወቱ አሁን አስቱየም ትመጣለች፣ በማለት እንግዲህ ከነሱ ጋር ወጥቶ ይሄዳል ማለት ነው። እንግዲህ መራዊትም መራዊትም እንግዲህ አየሽ አንቺ እኮ ዝም ብለሽ ነው እንጂ ጋሼ እናቴት እኮ በጣም ነው የሚወዱሽ፣ ጽናቴ እያለች እንግዲህ ስታበረታታትም ነበር። ጓደኞቿ በተለይ ብርታቶቿም ሁሉ ነገሮቿ ናቸው እና ለጽናት እጅጉን በጣም ደስታ ሰኝቶ እንግዲህ እዚህ ላይ ደርሰዋል። አሁን እንግዲህ ከዚህ በኋላ እንግዲህ ሰርጉ በሰላም ይጠናቀቃል ወይ ነው ጥያቄያችን። የኪራ እናት እውነትም የልጇን አለም ታያለች ወይስ አታይም? እስኪ ምን ይፈጠራል የሚለውን ነገር እንግዲህ ሀሳብ አስተያየታችሁን በኮመንት አስቀምጡ ማለት ነው የፅና የኪራ እናት በህይወት ትኖራለች በኪራ ሰርግ ቀን ትገኛለች ወይስ አትገኝም? እስኪ ሁላችሁም ግምትና ሀሳብ አስተያየታችሁን እንግዲህ በኮሜንት አስቀምጡ። እኔ እንግዲህ በጣም ጉጉቱ ስላላት በሰርጉ ቀን እንግዲህ እናትየዋ እንድትገኝ ከልቤ ተመኝውላቸው ማለት ነው። እናም እንግዲህ አድማጭ ተመልካቾቼ፣ የጽናት ድራማ ተከታታዮች በሙሉ ደስታቸውን ግለጹ እስኪ፣ ለጽናትና ለኪራ ማለት ነው። ለነበረን ጊዜ ለነበረን ቆይታ እጅግ በጣም አድርጌ አመሰግናለሁ። ለዛሬ የነበረን ቆይታ ይህን ይመስል ነበረ። እንግዲህ ጽናት ይም አባቷ አልመጡም። እስኪ የጽናት ስ አባት በሰርጉ ቀን ይገኙ ይሆን ይመጡ ይሆን የሚለውን ነገር እንግዲህ በኮመንቱላችሁም አን አንድ ፍሬ ልጁ ነች እና አትቀርም። የጽናት አባት ይመጣሉ ላለሁኝ እኔ፣ እናንተስ ምን ትላላችሁ?